ሰላም ኦርቶዶክሳውያን እንዳታሳልፉት፣ ይህን ምስል ማለት ነው፣ ከኦንላይን ነበር የገዛውት ግን ትክክል አይደለም። አንገጣኝ። አሁን ምንድን ነው እያለች ያለችው? አምላኳን ምናም ከኦንላይን ገዝታለች። ከኦንላይን ገዝታ ጠለበች ነው። እሺ ጠለበች፣ አምላኳን ጠለበች፣ ከነ እናቱ ማለት ነው። አምላኳን ከነ እናቱ ጠለብ ካደረገች በኋላ ቤት ፓክድ ታደረገዋለች። ትፈቷዋለች ምናምን ስፈተው ነገራቶች ትክክል እየሄዱ አይደለም ትናንትናን የከፈትኩት ግን በጭራሽ ምንም የሚመሳሰል ነገር የለውም እውነቴ ነው የምላችሁ ለምሳሌ ከዚህ ልጀምር እጁ ይታያችኋል እዚህ ጋር ደግሞ ታዩታላችሁ ከዛ ደግሞ ወደዚ ልሄድ እዩት እዩት አንድ አይኑን አጥፍተው ከዛ በዛኛው ፊት ያለውን ማለት ነው ከዛኛው አክብዶ ከዚህ ቀን ሰው ይሁን በፊት ለፊት ያለው እንትን ነው፣ አይን የለው ማለት ነው። እጁንም እዩት እዚህ ጋር እዩት። ከዛ ደግሞ ወደ እመታችን አይናን ተመልከቱት። ከዛ ደግሞ የእግዚአብሔርን እጅ ተመልከቱ። ከዛ ደግሞ የእግዚአብሔርን እጅ ተመልከቱ ትላለች ስሙት ደግሞ የእግዚአብሔር ልጅ ተመልከቱ። ሁለት ጣፍ ብቻ ከዚህ ጋር የወጣ ነው። ከዛ ደግሞ ይህ ማለት ነው፣ እጆቹ የታጠፉ አረግሜ የተቆመጡ ናቸው።